በዱንያ ላይ ስትኖር ልመክር የሚችለው ነገር ቢኖር አንድ ነው፣ መልካም ነው። ሞትን ሳይሆን መፍራት ያለብን አሟሟታችንን ነው። ያ አንተ የሴቶችን ገንዘብ ያላግባብ ቅርጥፍ አድርገህ የበላኸው ታዋቂ መሆንህ ስምህን እንጂ ማንነትህን ከፍ አያደርግም። በደል በደል ነው፣ ሃይማኖት አይገድበውም። ይህ ስለ ሃይማኖት ብቻ ሳይሆን ሰብአዊነትም ጭምር ች በበረሃ ላይ ተንከራተው ልከው አደራከኛ ጋር አስቀምጠው የሰው ፊት ገርፏት ሰላሟን አታ ጤንነቷን አታ ህይወት ያለ እርካታ ኑራለች፣ ትርታ። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ የጡባቱ መልቲሚዲያ ፕሮዳክሽን ታዳሚያን እንደምናላችሁ። ዛሬ ለየት ባለ ፕሮግራም መተናል። ያው እንደምታውቁት ከወንድም ሶላህ ጋር በተለያየ ፕሮግራም እያቀረብንላችሁ እንገኛለን። ዛሬ ደግሞ ለየት ባለ ፕሮግራም መተናል። ያው ርዕሳችንም ስለ የውመል ቂያማ ወይንም ደግሞ ስለ ትንሣኤ ቀንና ስለ ሰው ልጅ አሟሟት ይሆናል።

የሰው ልጅ እንደሚሞት ምንም የማይደበቅ እውነታ ነው። እንግዲህ የትንሳኤ ቀን አልያም ደግሞ የሞታችን ሁኔታ ነው እንጂ የሚያስፈራን ሞትን ሳይሆን አሟሟታችንን ነው ልንፈራ የሚገባው ማለት ነው። ያ ማለት እኔ ዛሬ ላይ በሞት ለነገው ህይወቴ ምን አሳልፍ ያለሁኝ ለአኺራ ቤቴ ወይም ደግሞ ለሰማይ ቤቴ ምን አይነት ነገር ምን አይነት መልካም ስራ አዘጋጅቻለሁ የሚለው ነገር ነው የሚያስጨንቀን። በትንሳኤ ቀን የማንጠየቀው ጥያቄ የለም። አንድም ከእድሜያችን፣ ሌላው ስለ ስራችን፣ ስለ ገንዘባችን፣ ከየት አመጣ ነው ወዴት ሰጠ ነው ምን አደረግ ነው፣ ህይወታችንን እድሜያችንን፣ ወጣትነታችንን በምን አሳለፍ ነው የሚለውን ነገር ሁላችንም እንጠይቃለን። የትኛውን ባሪያ አላህ ስብሓን ወተዓላ ጋል ከአምስት ነገራቶች ሳይጠየቀ አልፍም ይላሉ

ታውቃላችሁ ምንድነው ዜናዋ? ምንድነው ከበሯ? ብለው ጠየቋቸው። አላሁ ወረሱሉሁ አዕለም አሉ። አላህና መልእክተኛው ይወቁ አሉ። ረሱልም ነገሯቸው። የምትመሰክረው እያንዳንዷን የሰራትን ስራ አሚልተ ከዛ ወከዛ ፊ የውም ከዛ ወከዛ፣ በዚህ በዚህ ቀን ይሄን ይሄን ነገር ሰርተሀል ብላ ትመሰክራለች አሉ። እያንዳንዱ ልሳናችን፣ እግራችን፣ እጃችን፣ የምንሄድባት መሬት እንኳን ሳይቀር የምትናገርበት ጊዜ ነው ማለት ነው። ያ ጊዜ ያ ጊዜ ከድንጋጤ የተነሳ እናት ልጇን የምትረሳበት፣ እርጉዝ የሆነች ሴት ልጇን የምትጨነግፍበት፣ ኢቨን ህጻናት እንኳን ሽበት የሚያወጡበት ቀን ነው። ለዛ ቀን ዛሬ ላይ እኛ ምን አዘጋጅተናል የሚለው ዋናው ጥያቄ ነው። ሞት ሞት ሞት ሁላችንም ምን ሞታለን። ሞት የማይቀር እውነታ ነው። ነገር ግን ለሞታችን ምንድን ነው ያስቀመጥነው፣ ብንን አዘጋጅተናል የሚለውን ነገር ሁላችንም ታሳቢ እናደርጋለን። በዱንያ ሀያት ላይ ስንኖር የተለያዩ ወንጀላቶች እንሰራለን። ዛሬ ላይ ስንኖር የሰው ገንዘብ እንደግላችን ነው የምናየው። የተለያዩ ሰዎች በአደራ መልክ ሊሆን ይችላል፣ በተለያዩ ነገራቶች ከኛ ጋር አስቀምጠው፣ ያንን ገንዘብ ለመብላት ትንሽ እንኳን የምናፍርበት ሁኔታ የለም። የተለያዩ ሰዎች በአረብ ሀገራቶች በበረሃ ላይ ተንከራተው ልከው አደራ ከኛ ጋር አስቀምጠው። ያንን አደራ በትክክል ማን ነው የሚመልሰው ሲባል በጣም ያሳዝናል። የአንተ የሴቶችን ገንዘብ በአረብ ሀገር የሰው ፊት ገርፏት ሰላሟን አታ ጤንነቷን አታ ያፈራችሁን ገንዘብ የምትበላሰው ነገ ላይ ለጌታ ምን አይነት ምላሽ አስቀምጣሃል? ለነገው ለአላህ የምትመለሰው ምላሽ ኑሮህ ነው። የሴትን ገንዘብ የበላው ያንተ የየቲሞችን ገንዘብ የበላኸው የየቲሞችን ገንዘብ ያለ አግባብ የበላኸው ያ ያለ አላህ ምላሽ ኖሮ ሆነ እውነት የበላው ይህ ይህንን ነገር ነው ልናስብ የሚገባው። እያንዳንዱ ሁኔታዎች እንጠየቅባቸዋለን። በተለይ የሰው ሐቅ የሰው ገንዘብ በጣም ከባድ። ለነገዋ ቤታችን ምን አዘጋጅተናል? ሁላችንም ራሳችንን የምንፈትሽ ያንን ነው። ሞትን ሳይሆን መፍራት ያለብን አሟሟት ነው። በህይወት ላይ ስንኖር ህይወት እንዳሰብናት ጣፋጭ ልትሆን አትችልም። ኢነል ሐያተ ቀሊለቱን ለዛቱሃ። የህይወት ጣዕም እና በእርግጥም የተወሰነ ጊዜ ነው ትክክለኛ እውነት ደስታና ትክክለኛ እረፍት የምናገኘው ነገ በአኺራ አላህ ከሻለን ጀነት ስንገባ ነው። እንደውም አንድ ተዓባኒን የሆነ ሰው እንደዚህ ይላል፣ በዚህ በዱንያ ላይ ስንኖር ትክክለኛ ደስታን የተጎናጸፈ ሰው አናገኝም። እነዚያ የዋሻው ባልተቤቶች ሲገሩ አለ። እነዚያ የዋሻ ባልተቤቶች ናሙ አክተር ሠላሰ ሚያ ሰና ከሦስት መቶ ዓመት በላይ ተኙ። ወቃሙ ሚነ ነው

በእርግጠኛም ተዓይቦች ነን ሳክሮች ነን። ነገር ግን አላህን እለምነዋለሁኝ ከጀነቱ ጨፌ እንዲያጎናጸፈን ከነቢዩ ዓለይህ ሰላት ወሰላም ሐውድ እንድንጎነጭ እለምነዋለሁኝ። በህይወት ላይ ስንኖር ሞትን ሳይሆን መፍራት ያለብን አማሟታችንን ነው። አማሟታችን ምን አይነት አማሟት ሊሆን ይችላል? ዛሬ ላይ እኛ የሰው ገንዘቦች እንደ ግላችን ነው የምንጠቀማቸው በአረብ ሀገራቶች እህቶቻችን ወንድሞቻችን የሰው ፊት ገርፏቸው ብዙ ተሰቃይተው ተፈትነው ታመው ረፍት ሳያደርጉ ያመጡትን ገንዘብ እንደራሳችን ገንዘብ አድርገን እንደፈለግን በልተን ጠጥተን ብራቸውን እንደፈለግን ሜዳ ላይ አባክነን ነገ ከነጎዳ ወደ ሀገራችን ሲመጡ ወይም ወደ አቅራቢያችን ሲመጡ የምንመለስላቸው ምላሽ ምን አለ? ይሄ ያው ሪሊጂን ሊሚት የሚያደርገው ነገር አይደለም። እምነት ጉዳይ አይደለም። የትኛውም ተበዳይ የሆነ ሰው ዱአ ካደረገብህ ያ ዱአ ሙስተጃብ ነው። ይሄ ሃይማኖት ሊሚት ሊያደርገ የሚችለው ነገር አይደለም። ሙስሊም ሆነ ክርስቲያን ሆነ የሰው ሀቅ የሰው ነው። ከበደል ኩሊም ክርስቲያን ስለሆነ አልያም ደግሞ ሙስሊም ስለሆነ የሚቀንስልህ የሆነ ነገር የለም። በሕይወትህ ላይ ስትኖር የሰው ሀቅ ሰው ነው ሁሌም ትጠየቅበታለህ። ዛሬ ላይ ግን ሁላችንም እንደ ራሳችን ገንዘብ አድርገን ነው የምናየው። ለነገ ለአላህ ስብሓነሁ ወተዓላ ለፈጣሪ በትንሳኤ ቀን ፀሐይ ስንዝር በምትቀርብበት ቀን ምን ለመመለስ ተዘጋጅተ ይሆን የበላኸው ያንተ የቲሞችን ገንዘብ ካላግባብ የበላኸው፣ ነገ አላህ ፊት ስትቀርብ ምን ልትመልስ ይሆን? ለትንሳኤ ቀን ወይም ለዮም አልቂያማ ምን ብናዘጋጅ ጥሩ ይሆናል? እስኪ ምን ትለናል?

የያዛቸውን በመታዘዝ እንደዚሁም ደግሞ የከላከላቸውን በመከልከል መዘጋጀት ይኖርብናል። ብዙ መልካም ስራዎች አሉ። ለምሳሌ አንተ መልካም ነገር እንኳን መስራት ባትችል መጥፎ ጎንህን መያዝ፣ ይሄ ራሱ በጣም ትልቅ መልካም ስራ ነው እና እንደዚህ አይነት ነገራቶች ላይ ብንበራታ በጣም ኸይር ነው። በዱንያ ላይ ስኖር ምን ትመክረኛለህ? አሁን ላይ በዱንያ ላይ ስትኖር ልመክርህ የሚችለው ነገር ቢኖር አንድ ነው፣ መልካም ሁን ለምታቀውም ለማታውቀውም ሰው ሁሌም መልካም ሁን። ነገር ግን መልካም ስትሆን በመልካምነት ይመለሱልኛል፣ መልካም ይሆኑልኛል ብለህ ፈጽሞ እንዳታስብ። ለሰዎች አንተ መልካም ነገር ግን እነሱ የሚሰጡህ ምላሽ ምናልባት የተቃራኒ ሊሆን ይችላል። መልካምነት ለውስጥ ሐሴት ይሰጣሃል። ነገር ግን አንተ መልካም ስትሆን ምናልባት እነሱ መልካም ምላሽ ላይ ይመልሱልህ ይችላሉ። አንተ ስታዝነላቸው እነሱ ሊጨክኑብህ አንተ በምታስፈልጋቸው ሰዓት ከነሱ ጎናቸው ቁመህ አንተ ደግሞ እነሱን በምትፈልጋቸው ጊዜ ከጎን ላይ ይገኙ ይችላሉ። እንደዚህ አይነት አጋጣሚዎችን በትዕግስት እያለፍ አንተ ለራስህ ለሐሴትህ ስትል ሁሌም ለሰዎች መልካም መሆንን ልማድ። እሺ ወንድም ሰላ አሁን ላይ ላሉ ቲክታከሮች ወይም ደግሞ ለሚዲያ ኢንፍሉዌንሰሮች ምን አይነት ምክር ትሰጣለህ? ጥረትህ ዝነኛና ታዋቂ ለመሆን አይሁን። ታዋቂ መሆንህ ስምህን እንጂ አንተነትህን ከፍ አያደርግም። ህይወት እንዲህ ናት። ዛሬ ላይ አንተ ታዋቂ ልትሆን ትችላለህ። ነገ ከነገ ወደ ሌላ ታዋቂ ሲመጣ ደግሞ አንተ ቁልቁል ትወርዳለህ፣ ትረሳለህ። ጌታ ዘንድ ከሆነ የምትታወቀው ወይም ደግሞ በምታስተላልፋቸው መልእክቶች አንድ ሰው እንኳን ቢያስታውስህ ለአኺራ በጣም ይጠቅማል። ዛሬ ላይ የምትሰራቸው ስራዎች ዘላቂነት ያላቸው ናቸው። ዘላቂ መልካም ስራ እንኳን መስራት ባንችል መልካም ነገርን አስተላልፈን መልካም ስራችንን ማስቀጠል ይሻላል። ምክንያቱም ዛሬ ላይ የምናስቀምጣቸው ነገራቶች ከትውልድ ትውልድ የሚሻገሩ ነገራቶች ናቸው። ዛሬ ላይ ሶሻል ሚዲያ ላይ የምንለቃቸው ነገራቶች፣ ሙዚቃ፣ የተለያዩ ሀራም የሆኑ ነገራቶች ከሆነ የምናስተላልፈው የምናሳየው ዘላቂ ማዓሲያ ነው። ሰደቀቱል ጃሪያ እንኳን መስጠት ባንችል ማድረግ ባንችል ማዓሲያቱል ጃሪያ ማድረግ የለብንም። ያው እንዳያችሁት ወንድማችን ሶላህ በጣም ለዛ ያላቸውና ጣፋጭ የሆኑ ምክሮችን ሰጥቶናል። እሱም በተናገረው እኛም ደግሞ በሰማነው የምንጠቀም አላህ አድርገን እያልኩኝ ፕሮግራሙ ያው በዚህ ያበቃል። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ቢላህ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።